እንግዲህ በሳውዲ አረቢያ አረቡን ገደለ የተባለው አንድ ኢትዮጵያዊ ወገናችን ተይዘዋል። አልተያዘም፣ ድንበር ደርሷል፣ አገሩ ሊገባ ነው፣ ለእናት ሀገሩ ያብቃው፣ አምልጦ ከሆነ በጣም ጀግና ነው የምትሉ ብዙዎች አላችሁ። ለዚህ ጥያቄ እንግዲህ እስኪ መልስ ይሆናል ብዬ ያሰብኩትን ይዤላችሁ መጥቻለሁ። አብራችሁን ቆዩ። አሰላሙ አለይኩም ወረሐመቱላህ በረካቱ። ሰላም ጤና ይስጥልኝ። የሀሴት ሚዲያ ቤተሰቦች እንግዲህ ብዙዎቻችን አንድ ነገር ማወቅ አለባችሁ። አንድ ሰው በሀገሩ ንጉስ ነው። በሀገራቸው መተን ለመለወጥ ቁራሽ ለመውሰድ ለመስራት መጠተነ ቢያንስ እንኳ መታገስ ቢያቀተን፣ እስከ ግድያ ለምን እንደርሳለን? ኦኬ የሆነ ኬዝ ሊኖረው ይችላል። ግን ደሞዝ ቀምቶት የሰባት ወር ደሞዝ ቀምቶት ነው እምቢ ብሎት ነው አንድ ልጅ የሁለት አመት ደሞዙን ያልተቀበለ ልጅ ነው ያውቃለሁ በትግስት በስከ መጨረሻ ግን ሁሉም ተሳካ። ለምንድን ነው የማንታገሰው? ልንቀይር መጥተን። አሁን ኦኬ እሱስ በጥፋቱ ሊሆን ይችላል፣ ያለ ጥፋቱ በየቤቱ ስራ ፈቶ የተቀመጠ አራሶች፣ ነፍሰ ጥሮች፣ የታመሙ ሰዎች በእነሱ ምክንያት ከባድ ተፍተሽ ከባድ ይፈተሻ ተቀስቅሶ ይቀርታ፣ ብዙ ሰዎች እየተንገላቱ ነው። አያችሁ፣ ምን አይነት መስዋዕት እያስከፈለን እንደሆነ ይሄ ሰውዬ ኡስማን ወይ መህመድ አይደለም ገደለ እየተባለ ኢትዮጵያ ወይ ናሽናሊቲ ነው እየተነገረ ያለው ለምን ሀገራችንን እናሰድባለን? ታገሱ። ባለፈውም እንደዚህ ተከሰተ። ከሰባት ወር በፊትም እንደዚህ ተከሰተ። ለመስራት ለመለወጥ አገራችን በጦርነት በተለያየ ሰላም ምክንያት ብዙ ምስቅልቅል ወጥቶ ለመኖር ቁራሽ በልተን ለመኖር አቅቶን የተሰደድ ነው። ኢቭን ገንዘብ እያለን ኢትዮጵያ ውስጥ መስራት አቅቶናል ተብሎ ስደትን መርጠን መተናል። ስደትን መርጠን መተን እስከመጣን ድረስ የሀገሪቱን ዜጎች ዜጋ ስለሆኑ አላህን ፈርተው እስከሚሰጡን ድረስ መታገስ፣ ስራ መቀየር፣ የተለያየ ነገር ማድረግ፣ ከሁለት ወር በላይ ደሞዝ እንዲቆይብህ አለመፍቀድ። የአንድ ወር የሁለት ወር ደሞዝ ቢያንስ ስለማይጎዳ በቃ ካልፈለክ ካልሰጠኝ አልሰራም ብለህ ማቆም፣ ስራ ማቆም ወይስ ገሞዝ ካልሰጠኝ በቃ ዜጋ ነው። ይሄ ዜጋ ነው፣ መብቱ ነው፣ አገሩ ነው። አላህን ካልፈራ የፈጠረውን እስካልፈራ ድረስ በቃ አላቅም ማለት ይችላሉ። ወር ሰርተን አላቅም ሂጂ ማለት ይችላሉ። መብታቸው ነው። ብዙ ስቃይ እያየን ነው። መጨረሻ ላይ ግን በኤምባሲ አስራ ሁለት ዓመት የሰራች ስንት መቶ ሺህ ሪያል እንደተቀበለች ታውቃላችሁ? በኤምባሲ ስለዚህ ናሽናሊታችንን አታሰድቡ፣ ኢትዮጵያዊነታችንን አታሰድቡ። በጣም መልካሞች፣ በጣም ሪስፔክት አላቸው። ሳውዲዎችም እንዳሉ በጣም የስራ ሰዎች መልካሞች፣ ፈጣሪን የሚፈሩ ደግሞ ለአረቦችም ሪስፔክት አላቸው። ሀበሾች እንዳሉ ሁሉ በአንዳንድ በማትረቡ በተለያየ ነገር ስሜታችሁን መቆጣጠር ያቃታችሁ ሰውን አተሳደቡ። አንድ ነገር ኢትዮጵያ የታዘብኩት ነገር፣ ኢትዮጵያውያኖች ማለት ነው። ወንድማችን ድንበር ደርሷል፣ ወደ ሀገሩ ሊገባ ነው። በሰላም አላችሁ፣ በሰላም ሊገባ ነው። የመን በረሃን አቋርጦ በሰላም ሊገባ ነው። የዚህ ሀገር እናትስ፣ የዚህ ሀገር ልጆች ያላባት መቅረታቸውስ? ቆይ ይሄ ገዳይ ይሄ ስሜቱን መቆጣጠር የማያቅተው ነገ ኢትዮጵያ ውስጥ ሂዶ ምን ያደርጋል? ነገ እስኪ ቆይ በተደራጋሩ በተለያየ ምክንያት በቤተሰቡ በሀገሩ ላይ የሆኑ ወንጀል አይፈጽምም። ወንጀል ሰርቶ ማምለጥ እየተማረኮ ነው። አያችሁ የሆነ ነገር እኮ ደርሶበት ሊሆን ይችላል። ልጁ አይኖ ግን መታገስ የሳውዲ አረቢያ የአረቦቹ ህግ የሸሪአ ህግ ነው። እጅ የቆረጠ የመቆረጥ በቃ ባደረሰው ነገር ላይ የዛው የጽዋውን ነው የሚያገኘው። ገባችሁ ይህን እናቃል፣ ሁላችንም ህጉን እናቃለን። እህታችን ላይ ሌላ ኑር ሰቦ አስራ አንድ አስራ ሁለት አመታትን ያስቆጠረችው በስህተት በተፈጠረ ነገር ነው። ኢቨን ገንዘብ እንኳ ተከፍሎ የመውጣት እድል አላገኘችም። ለዛውም ገንዘብ የተከፈለው እስኪ ልጇ እንዴ ሄደዋል፣ ገንዘብ እንኳ እናገኝ ብለው በዛ ያለ የሪያል ገንዘብ ጠይቀው ነው። እስካሁን ግን ምንም አይነት እንትን የለም። ስለዚህ ስሜታችንን አንከተል። ለእኛ ሳይሆን እኛ እንዴ የታሪኩ ባላባት ልንሆን እንችላለን፣ ገዳይም ልንሆን እንችላለን። ነገር ግን ለቀሪው ህዝብ እንሰብ፣ ስንት ሰርቶ ቤተሰብ የሚያስተዳድር ስንት ሰርቶ ሰዎችን የሚረዳ ሰው አለ። ና ለእሱ እናስብ፣ ቆም ብለን እናስብ። ማንም ሰው እኮ ይናደዳል፣ ሁላችንም እንናደዳለን። ግን እደትን ምን እንደሚያስከትል ማወቅ ይኖርብናል። አለሁ። እናንተስ ምን አላችሁ? እስካሁን እንግዲህ ምንም የተረጋገጠ ነገር የለም። በሄሊኮፕተር በተለያየ ነገር ፍተሻው እንደቀጠለ ነው ማለት ነው ተይዘዋል ምናምን፣ እሱ ዝም ብሎ ተራ ወሬ ነው የሚሆነው። ለማንኛውም ሀሳቤን ከወደዳችሁት እስኪ እናንተም ሀሳባችሁን አስቀምጡ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ፣ አክብራችኋለሁ፣ ክበሩልኝ። መልካም ጊዜ። ሀገራችን ሰላም ያርግልን፣ ህዝቦቿን ይጠብቅ። ከእንደዚህ አይነት መጥፎ ነገር ራሳችንን እንቆጣጠር። ተው፣ ተጠንቀቁ።